አዲሱ ጦርነት በከተማና በገጠር የአበበ ባዬ ድብደባና ምርጫ። አብይ አህመድ አሊ የፕሮፓጋንዳ ስልቱን አስተካክሎ የሀገሪቱ ሚዲያ በሙሉ አንድን ጉዳይ ብቻ እንዲደልቅ ማድረግ ጀመረ፣ ምርጫ። ይህንን ድግስ መቃወምም ሆነ መተቸት ሌላ የጦርነት ግንባር ነው። የገጠሩን ጦርነት በትግራይ ቆላና ደጋዎች እያደረገ የከተማውን ደግሞ በሚዲያውና በዲፕሎማሲው ግንባር ጀምሮታል። ለዚህም ምርጫን እንደ ምክንያት አድርጓል። ይህንን ድግሱን ያልወደደለትን እያወገዘ የሚተችበትን እያሳደደ ቀጠለ። በ2012 ዓ.ም መካሄድ የነበረበት ምርጫ በሰበብ አስባብ አራዝሞ 2013 ዓ.ም ይካሄዳል ሲል ድቤውን እየደበደበ ተገኘ። አሯሯጮቹም አብረውት ተሰለፉ። ሙስሊሞች በአንድ ወገን፣ ኦርቶዶክሶች በሌላ አቅጣጫ ነፃነትና እኩልነት እና እናት ፓርቲ ብለው በተለያዩ ፓርቲዎች ውስጥ ግዙፍ ገንዘብ ይዘው በድንገት የሚደራጁበትን መንገድ መቀየሱን በፖለቲካ መንደር በስፋት ሲወራ ነበር። የጴንጤውን ቡድን እሱ ጠርንፎታል። ትግራይና ኦሮሚያ ጠል ብሔርተኞችን ደግሞ በአብንና ኢዜማ በኩል መድቧል። ባልደራስም ጫና እንዳይፈጥር ተደርጎ ከተዳከመ በኋላ ተሳታፊ እንዲሆን ተፈቅዶለታል። ለዚያውም በአገሪቱ ታሪክ ታይቶ በማይታወቅ ሁኔታ ሊቀመንበሩ እስክንድር ነጋ ከእስር ቤት ይወዳደር ዘንድ ተፈቅዶለት፣ በዚህ ምርጫ ላይ ለመሳተፍ ተመዝግበው የነበሩት የሃይማኖት ፓርቲዎች ብቻ ሳይሆኑ የሃይማኖት አባቶችም ነበሩ። አብይ ጅማ አካባቢ የሚገኙ ሙስሊም ፖለቲከኞችን ሰብስቦ እኔ ያደግኩት ቁርአን እየተማርኩ ነው የማውቀውም እስልምናን ነው። ነገር ግን በዚህ ሀገር እንደምታውቁት ሙስሊም ሆኖ ጠቅላይ ሚኒስትር መሆን አይቻልም እኔም ክርስቲያን የሆንኩት ጠቅላይ ሚኒስትር ለመሆን እንጂ ሃይማኖቴ እስልምና ነው ብሎ ተናግሯል። ይህንን በተናገረበት መድረክ ላይ ከነበሩት ለምክር ቤት አባልነት ሊወዳደሩ ተዘጋጅተው ከነበሩ አንዱ አህመድን ጀበል የጠቅላይ ሚኒስትሩን ንግግር ሲሰማ ራሱን ከውድድሩ አግልሏል። ብልጽግና፣ ኢዜማ፣ አብን፣ ባልደራስ ወዘተ ሁሉም ቢደመሩ አንድ አይነት ናቸው። አንዳች ሀልዮታዊ ልዩነት አልነበራቸው ከሚያራምዱት አቋም እንደተረዳ ነው የመደራጀታቸው ዋና ምክንያት ትግራይ ጠልነትና ኦሮሞ ጽዩፍነት ነው ሊባል ይችላል። ለዚያም ነው የምርጫ ክርክር በተባለው መድረክ ላይ ስለ ሰብአዊ መብት አያያዝም ሆነ ስለ ሰላምና ጸጥታ አንስተው ስለሚያልቀው የትግራይ ህዝብ፣ ስለሚረግፈው የኦሮሞ አርሶ አደር አንድ ቃል ያልወጣቸው። ለዚያም ነው ስለ ሉዓላዊነት ሲወራ የኤርትራን ጦር ስለማስወጣት፣ የሱዳንን ወረራ ስለመግታት አንድም ቃል ያላመለጣቸው ዋና ዓላማቸው አብይን ማጀብ የሆነው እነዚህ ፓርቲዎች የተሟሟቀ ምርጫ ያደረጉ ለማስመሰል ሀገሪቱን ቢያደነቁሩትም ህዝቡ ግን ስለ አጠቃላይ ህልውናው የሚጨነቅበት ጊዜ ነበርና ከቁብም አልቆጠራቸውም። በአማራ ክልል ከአምስት ሚሊዮን የሚበልጥ ህዝብ ነበር የተመዘገበው። የብልጽግናውን ድግስ በማሞቅ የሚታወቁት የአዲስ አበባና አካባቢው ካድሬዎች ህዝቡን በስኳርና ዘይት ራሽን አስገድደው አስወጥተውታል። በኦሮሚያ ብልጽግናው ብቻውን ራሱ ሯጭ፣ ራሱ አሯሯጭ፣ ራሱም ዋንጫ አንሾ ሆኖ ቀረበ። እነ ኦፌኮም አመራሮቻቸው ተገድለው ታስረውና አባሎቻቸው ተሰደው ይሄ ምርጫ አይደለም ብለው ትተውት ወጥቷል። በሶማሌ ክልል ዋናው ተቀናቃይ ኦብነግ አልሳተፍም ብሎ ትሆ። እንዲህ ያለውን ተራ ድግስ በእኛም በኩል ጉዳይ የማድረግ ፍላጎት አልነበረንም። አስጨናቂውና የሰውን ህይወት እየበላ ሀገርን እያፈረሰ ያለው ጦርነት ከህዝብ ጆሮ እንዳይጠፋ ለማድረግ የበኩላችንን መወጣት ላይ አተኮርን። የተለየ ነገር ካላጋጠመን በስተቀር ስለ ምርጫው ጉዳይ ብለን አልሰራንም። ለአብነት የአውሮፓ ህብረትና አሜሪካ ምርጫው እርባና ቢስ መሆኑን ሲገልጹ ሰፋ ያለ ሽፋን ሰተነዋል። አሜሪካ አሳታፊ ያልሆነ ሀገር በጦርነት ውስጥ ሆና የሚካሄድ በርካታ ፓርቲዎች ባይኮት ያደረጉት ወዘተ ነው ብላ አንድም ታዛቢ ከእሷ ምድር ወደ ኢትዮጵያ እንዳይታዘብ አገደች። የአውሮፓ ኅብረት ምርጫውን እታዘባለሁ ግን ጠንከር ያለ ቁጥጥር ለማድረግ ቴክኖሎጂ ላስገባ ሲለው ብልጽግናው እምቢ ስላለ ቀረ። እነዚህንና መሰል ጉዳዮችን በትንታኔም በዜናም ለመሸፈን ሞከርን። ይህንን ስናደርግ በጉጉት የሚጠብቀን ተከታይ ቀላል አልነበረም። በ48 ሰዓታት ውስጥ የምንለቃቸውን ፕሮግራሞች የሚከታተለው አንድ ሚሊዮን የሚጠጋ ተመልካች ነበረ። በዚህ መልኩ ስንሰራ ከረም። መቼም ለራሱ ሲቆርሱ የማያሳንሰው አብይ ምርጫው ከስከ ዛሬዎቹ ሁሉ የተለየ ነው አለ። በምን ምክንያት ተብሎ ቢጠየቅም የሚለው ቢያጣ በስከ ዛሬዎቹ ምርጫዎች ኢቲቪ ብቻ ነበር የነበረው አሁን ግን ዋልታና ፋናም አሉ አለ። ቀልቀሉ፣ ስልቻ። ስልቻ ቀልቀሉ። አሁን በዋልታና በኢቲቪ በፋናና በኦቢኤን መካከል የዜና አቅራቢዎች ልዩነት ካልሆነ በቀር ምን ልዩነት አለ? እነዚህ ሚዲያዎች ደግሞ ድሮም ነበሩ። የመዋሸት ሱሱ ነው የሚያስለፈልፈው። ደግሞስ በአንድ ምሽት ሽመልስ አብዲሳና አብይን እያቀያየሩ አዳነች አበቤና ባጫ ደበሌን እያፈራረቁ ማቅረብ ነው ልዩነቱ። ብርቱካን ሚደቅሳም ደገመችው፣ የዘንድሮ ምርጫ ለየት ያለ ነው ብላ በኢቢኤስ ቴሌቪዥን ሞልቀቅ ቅያለች ስታብራራ በምን ይለያል ተባለች። ድምፅ መስጫው ከኮሮጆ ወደ ሳጥን ተቀይሯል ከማለት ውጪ ሌላ መለያ ማቅረብ አልቻለች። እንዲህ ያሉ ሁነቶችን ስንዘግብ ከረምንና የምርጫው ዕለት ማለዳ ሰኔ 14 2013 ዓ ም በአብይ አህመድ የጠቅላይ ሚኒስትርነት ዘመን የተካሄደ ምርጫ ከቀድሞዎቹ የባሰ አስከፊ ምርጫ መሆኑን የሚያሳይ አስር ምክንያቶችን የያዘ መጠነኛ ጥናት ላይ መሠረት ያደረገ ጥንቅር አዘጋጀው። አበበም በማለዳ ድምፁ አነበቡ አስሩን ምክንያቶች እዚህ ባጭሩ ባስቀምጣቸው ጠቃሚ ይሆናሉ። አንድ ከብርቱካን የሚደቅሰው ምርጫ ቦርድ እውቅና ውጪ 79 የምርጫ ጣቢያዎች በአዲስ አበባ ተከፍተው የመምረጫ ካርድ ሲያድሉ የነበረ በመሆኑ አንዱ ልዩ የሚያደርገው አጋጣሚ ነበር ይህንን ያለው ደግሞ ራሱ ቦርዱ ነው የግል ተወዳዳሪን እንጂ የግል ምርጫ ጣቢያን የማያቋቁሙ የሀገሪቱ የምርጫ ህግ በዚያ ምርጫ ግን 79 የግል ምርጫ ጣቢያዎችን ያስተናገደ በመሆኑ ስድስተኛውን ምርጫ ለየት እንደሚያደርገው አብራራል። ሁለት እስካሁን በተካሄዱ ምርጫዎች አንድም ጊዜ ፓርቲዎች የምርጫው ሂደት የማያሳምን ውጤቱም የሀገርን ችግር የማይፈታ ነው ብለው በመንግስትም ተገፋን ብለው ከውድድሩ ራሳቸውን ሲያገሉ አለመታየቱና በብልጽግናው ዘመን ግን በርካታ ፓርቲዎች ውድድሩን ትተው መውጣታቸውን በማስረጃ አስረዳል። ሶስት የአብይና የብርቱካን ምርጫ በርካታ የፓርቲ አመራሮችና ፖለቲከኞች ተገድለውና ታስሮ የተካሄደ በመሆኑ ከቀደሙት ምርጫዎች እንደሚለይና በኢፌድሪ ምርጫ ታሪክ የአሁኑን ያህል ፖለቲከኛ ታስሮም ሆነ ተገድሎ ወደ ውድድር የተገባበት ጊዜ እንደሌለ ሞገትን። ከአሁኑ በፊት በነበሩት ምርጫዎች በተለይም በ2007ቱ ምርጫ ጥቂት ተቃዋሚዎች የምርጫው ዋዜማ ላይ የታሰሩ ቢሆኑ የብልጽግናውን ዘመን ያህል ግን እንደማይሆን እስር ቤት ውስጥ ካሉት የባልደራስ፣ የኦነግ፣ የኦፌኮ፣ የህወሀትና የሌሎች ፓርቲዎች አመራሮችና አባላት በተጨማሪ በቤታቸው በቁም እስር ላይ የሚገኙ እንደ ዳውድ ኢብሳ የኦነግ ሊቀመንበር ያሉ ፖለቲከኞች እንዳሉ ጠቅሰን እንዲህ ያለ እስርንም ሆነ ግድያዎችን ያስተናገደ ምርጫ በሀገሪቱ ውስጥ ተመዝግቦ እንደማያውቅ አስታወሰን። አራት ምርጫው የሚካሄደው ሁለትና ከዚያ በላይ ሀገራት የኢትዮጵያን ሉዓላዊ ግዛት በኃይልና በተባባሪነት በያዙበት ወቅት መሆኑ ደግሞ ሌላኛው የእነ አብይን ምርጫ ለየት የሚያደርገው ነበር። እንኳን በምርጫ ወቅት በሌላም ጊዜ የኢትዮጵያ ሉዓላዊ ግዛት ለሰባት ወራት ተይዞ ምንም ሳይባል የቆየበት ጊዜ በታሪክ አልተመዘገበም። የኤርትራና የሶማሊያ ወታደሮች መንግሥትን አግዘው ለመዋጋት ኢትዮጵያ ግዛት ውስጥ እንዳሉ፣ የሱዳን ጦር በተመሳሳይ በጠቅላይ ሚኒስትሩ ግብዣ ከኪሎ ሜትር ግዛት በላይ ቆርሶ ማካለሉ ዓለም አቀፋዊ ማረጋገጫ የወጣበት ጉዳይ መሆኑን ጠቅሰ ካሁን በፊት በነበሩ ምርጫዎች ይህንን ያህል የሀገር ሉዓላዊነት ተደፍሮና ሕዝብ እየተገደለ በነበረበት ወቅት አለመካሄዱን ጠቆምን። አምስት ቢያንስ አራት ድርጅቶች ጠመንጃ አንስተው መንግሥትን የሚፋለሙበት ወቅት የሚካሄድ መሆኑም ይና አብይና ብርትኳን ምርጫ ለየት እንደሚያደርገው አብራራል። በሰሜን ኢትዮጵያ ህወሀት የሚመራው የትግራይ ኃይልና በጎንደር አካባቢ ደግሞ የቅማንት ታጣቂ ቡድን፣ በምዕራብ ኢትዮጵያ የቤንሻንጉል ህዝብ ነፃ አውጪና የኦሮሞ ነፃነት ሰራዊት መንግስትን እየተዋጉ መሆኑን አብራርተን ከአሁን በፊት በኢትዮጵያ ግዛት ውስጥ ይህንን ያህል ድርጅት በትጥቅ እየተዋጉ ባሉበት ወቅት የተደረገ ምርጫ ስላልነበር የዘመኑ ውስጥ ድግስ ይለያል አለን። ስድስት ምርጫው ከእስካሁኖች የሚለይበት ሌላው ምክንያት ለሶስት ጊዜ ከተራዘመ በኋላ የተካሄደና ሁለት ዓመት የተጠጋ ዝግጅት የተደረገበት መሆኑ ነበር። የምርጫ ቦርድ አባላት ተመርጠው ወደ ሥራ የገቡት ሰኔ 2011 ዓ ም ነበር። በዚህም ነሐሴ 23 2012 ሊካሄድ ቀን ተቆርጦ ኮረና እንደ ምክንያት ቀረበና ላልተወሰነ ጊዜ ተራዘመ። እንደገና ይካሄዳል ተብሎ ለግንቦት 28 2013 ቀን ተያዘ። ይሁን እንጂ እንደገና 16 ቀናት ተራዝሞ ወደ ሰኔ 14 ተገፋ። የአንድን ምርጫ ሂደት መልካምነት ከሚለኩ ዋነኛ ጉዳዮች መካከል የማይቀያየር የምርጫ ካላንደር መኖር እንደሆነ አውስተን የብልጽግናው የምርጫ ጊዜ ሲራዘምና ሲቀያየር ከርሞ የሚካሄድ በመሆኑ ለየት የሚያደርግ ክስተት ሆኖ የሚቀርብ ነው አለ። ሰባት ምርጫው ቢያንስ በሦስት ክልሎችና በበርካታ የምርጫ ክልሎች የማይካሄድ ነበር። ትግራይ፣ ሐረርና ሶማሌ ክልሎች በሀገራዊ ምርጫው ላይ የማይሳተፉበት ነበር። በሌላ አገላለጽ ከአስሩ የፌዴሬሽኑ አባላት አንድ ሦስተኛው የሚሆኑት ድምፅ የማይሰጡበት ምርጫ በመሆኑና ከአሁን በፊት በነበሩት አምስቱም ምርጫዎች ይህን ያህል ቁጥር ያላቸው ክልሎች በዋናው የድምፅ መስጫ ቀን ሳይመርጡ የቀሩበት ጊዜ ያልነበረ በመሆኑ ልዩ ነው ስንል ዘገብን። ከዚህ በተጨማሪ ምርጫ በሚካሄድባቸው ክልሎችም ቢሆን ሙሉ በሙሉ ተፈጻሚ የሚሆንበት እድል እንደሌለ ምርጫ ቦርድ ገልጾ ነበር። ምርጫው በብዛት ይካሄድበታል ተብሎ የሚታሰበው አማራ ክልል እንኳን በምስራቅ ክፍል ባሉ የምርጫ ክልሎች፣ ኦሮሚያ በርካታ ቦታዎች፣ አፋር ከሶማሌ ጋር በሚወዛገብባቸው ቦታዎች፣ ደቡብ በኦሮሚያ አዋሳኝ ቦታዎችና በሌሎች አካባቢዎች ወዘተ ምርጫ አልተካሄደም ነበር። ሁሉም አካባቢዎች ምርጫውን ማካሄድ ያልቻሉት ደግሞ በሰላም እጦት ምክንያት ነው። ስለዚህ የአብይና ጓደኞቹ ምርጫ ከእስከ ዛሬዎቹ የሚለይበት አንዱ ምክንያት ድምፅ የማይሰጡ ሚሊዮኖች በአርምሙ የሚያዩበት በርካቶች ደግሞ በግጭትና በጦርነት ውስጥ ሆነው እንዳላየ እንዳልሰማ የሚያልፉት በመሆኑ ነው አለን። ስምንት ምርጫው ከዚያ በፊት ከነበሩት የምርጫ ክልሎች ባነሱ ቦታዎች የሚካሄድ ቢሆንም ከፍተኛ ገንዘብ በመመደብ ውዱ ምርጫ ነበር። በሦስት ክልሎችና በበርካታ አካባቢዎች የማይካሄድ ምርጫ ቢሆንም እስካሁን መቶ በመቶ በመላ ሀገሪቱ ተፈጻሚ ከሆኑት ምርጫዎች ሁሉ ከፍተኛ ገንዘብ የበላ ነበር። 25 ቢሊዮን ብር ይህን ያህል ገንዘብ የተመደበለት የ2013ቱ ምርጫ በኢፌዴሪ ምርጫ ታሪክ በአነስተኛ የምርጫ ክልሎች የተከናወነ መሆኑንም ጨምሮ ማሰብ ያስፈልጋል። ከእሱ በፊት የነበሩትንም ሁሉ የሚበልጥ ነበር። ይህ 2.5 ቢሊዮን የሚለው አሃዝ በመንግሥት እንደተመደበ የተገለጸው እንጂ ቦርዶ ከአያሌ የፋይናንስ አጋሮቹ የሚያገኘውን ገንዘብ አይጨምርም ነበር። የተባበሩ መንግሥታት የልማት መርሃ ግብር ዩኤንዲፒ፣ የአውሮፓ ምርጫ እርዳታዎች ማዕከል፣ ኦፕን ሶሳይቲ ወዘት የተባሉ ድርጅቶች በኮሚሽንና በእርዳታ ለቦርዱ የሰጡት ገንዘብ ሳይቆጠር የነብርቱካን ምርጫ 25 ቢሊዮን ብር መብላቱ ለየት ያደርገዋል ስንል በራሳችን መረጃ ተከራከረ። ዘጠኝ የምርጫ ድግሱ የግል እጩዎች የድጋፍ ፊርማ ሳያቀርቡ እጩ ሆነው መቅረብ አይችሉም የሚለውን አዋጅ ተጥሶ የተካሄደና እጩዎች ከመራጮች ቀድሞ የተመዘገቡበት ነበር። ይህንን ድግስ ከእስከዛሬዎቹ ሁሉ ለየት የሚያደርገው ይሄ መሆኑንም ገለጸ። ወይዘሪት ብርቱካን ወደ ቦርዶ ሰብሳቢነት ከመጣች በኋላ የተሻሻለው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በአንቀጽ 32 አንድ እጩ ከሚወዳደርበት የምርጫ ክልል የድጋፍ ፊርማ ማሰባሰብ እንዳለበት ይደነግጋል። ድንጋጌው ከዚህ በፊትም በነበረው የምርጫ ህግ ላይ የነበረና ተፈጻሚ ሲሆን የኖረ ነው። ግን ይህ ድንጋጌ ሳይሻሻል እጩዎችም የድጋፍ ፊርማ ሳያቀርቡ ቦርዱ በቀጥታ እጩነታቸውን አጽድቆላቸዋል። በዚህም በተለያየ ደረጃ ከ750 እስከ 2000 የሚደርስ የድጋፍ ፊርማ ማስመዝገብ እንደሚጠበቅባቸው ይደነግጋል። ይህም የዛሬውን ምርጫ እስካሁን ከነበሩት ምርጫዎች ሁሉ የሚለየው ሌላኛው ጉዳይ ነው ስንል ተከራከርን። አስር ድግሱ የምዕራቡ ዓለም የዲሞክራሲ ኃይሎች ታዛቢ ያላኩበት መሆኑም ከእስካሁኖቹ ምርጫዎች የተለየ እንደሚያደርገው ተከራከረን። የአውሮፓ ህብረትና የአሜሪካ መንግስት የናቁት የሀገሪቱን ችግር የማይፈታ የዲሞክራሲ ቅደም ተከተሎችን ያልተከተለ፣ ዓለም አቀፍ የምርጫ መመዘኛዎችን ያላሟላ ወዘ ተብለው ያጣጣሉት መሆኑን ጠቅሰን የዘንድሮ ምርጫማ ልዩ ነው ስንል ተቸን። የአብይን ምርጫ እንደ አሜሪካኖቹ ያላገጠበት አላየሁም። የአሜሪካ የሴኔት አባላት ስድስተኛው የኢትዮጵያ አገራዊ ምርጫ የምርጫ ዴሞክራሲያዊነት መመዘኛን የማያሟላ ነው ብለው ዝም ብለው ነበር። የሀገሪቱ የውጭ ጉዳይ ምስሪያ ቤት ነው የአብይን ናላ ያዞረ መግለጫ ያወጣው። እንዲህ አለ። ምርጫውን በሆነ አጋጣሚ እንዳገኛችሁት መለማመጃ ቁጠሩት። ወደ ዋናው ጨዋታ ለመግባት የሚደረግ የወዳጅነት ግጥሚያ፣ አሊያም አቋም መፈተሻ ውድድር አስመሰለው ዋናውን ተጋጣሚን ከማግኘት በፊት ትለማመድበት ዘንድ የሚደረግ ሙከራ አድርጎ ነበር የገለጸው። ቀጠለናም የፖለቲካ ቀውስ ውስጥ ያለችውን ሀገራችሁን አያድንላችሁም ሲል አከለ። የአውሮፓ ኅብረትም ምርጫውን ለመታዘብ ያስቀመጠውን ቅድመ ሁኔታ የኢትዮጵያ መንግሥት አልተባበረኝም በማለት ታዛቢ አልልክበትም በማለት ለመጀመሪያ ጊዜ ሳይታዘበው ቀርቷል። እንዲያም ሆኖ አብይ ታዛቢ አላጣም። ኦሊሴጎን ኦባሳንጆ ታዝቦታል። የሚወደው ኦባሳንጆ የአብይን ድግስ ታዝቦ በልቶ ጠጥቶ ምርጫው ፍትሐዊ ሰላማዊና አሳታፊ ነበር ብሎ መግለጫ ሰጠ። ኦባሳንጆ ልጡ የተራሰ መቃብሩ የተማሰ አዛውንት ቢሆንም የአብይ ቅጥፈት ተጋባበት መሰለኝ። በአደባባይ ዋሸ። ቢያንስ ግማሽ የሚደርሰው የሀገሪቱ አካባቢ በወታደራዊ እስር የነበረበትን ሀገር ሰላማዊ ነው ብሎ መቅጠፍ። ቢያንስ ዋና ዋና ተቃዋሚዎች ከታሰሩ በኋላ እየተካሄደ ያለ ምርጫ መሆኑን አነስተኛ የሕዝብ ተሳትፎ ያለበት ድግስ መሆኑን ለሚያውቀው የሀገሬው ሰው አሳታፊ ነው ብሎ መዋሸት አልነበረበትም። ግን ከአህያ ጋር የዋለች ላም ፈስተምራ መምጣቱ አይቀርምና ከአብይ ጋር የዋለ ከዚህ የተሻለ ስብዕና ሊኖረው አይችልም። አስተዛዛቢው ነገር የአብይ ድግስ ሰላማዊና ፍትሐዊ እያለ ያሞጋገሰው ኦባሳንጆ በምርጫ ምክንያት የተቀሰቀሰን የኢትዮጵያን ጦርነት ለመፍታት አደራዳሪ የሆኑ መምጣቱ እነዚህን ነገሮች ተንትነን የዘንድሮ ምርጫ እናንተ በምትሏቸው ምክንያት ሳይሆን በእነዚህ ምክንያቶች ልዩ ነው ብለን ፕሮግራም ሰራን። ለምርጫው አነስተኛ ሽፋን ስንሰጥ ከርመን በድግስ ዕለት ደግሞ እንዲህ ብለን መስራታችን እንደሚያስቀስፈን እንገምት ነበር። የከፋ ይሆናል ባንልም፣ በአንዳች ሰበብ እስር ሊኖር እንደሚችል ጠብቀን ነበር። ሆኖም ለመታያ ሲል ከምርጫው በፊት አያስረንም የሚል መላምት ታስቀምጠናል። በዚያች ዕለት ያችን ትንታኔ ብቻ አቅርበን ቀኑን ሙሉ እረፍት ለማድረግ ወሰነን። እኔም በቤቴ ከጓደኞቼ ጋር ዋልኩ። አመሻሽ ላይ 11 ሰዓት አካባቢ አንድ ስልክ በተደጋጋሚ ሲደወልልኝ ቆየ። ምንም አይነት ስልክ ሲደወል የማንሳት ልምድ አለኝ። ጋዜጠኛም አይደለሁ፣ የሚደውልልኝን ሁሉ መረጃ አቀባዬ አድርጌ ነው የማየው። በዚህ ዕለት ግን እረፍት ለማድረግ በመወሰኔ ሳላነሳው ቀረው። ደጋግሞ ቢደወልም ትኩረቴ በቤቴ ውስጥ ባለው ክራውድ ላይ ሆነ። ወዲያው አንዴ ልብ ጓደኛ የደወልና አበበ በሌላ ስልክ እየደወለልህ ነው፣ አንሳለት፣ ችግር ሳይገጥመው አይቀርም አለኝ። ተደናገጥኩ። እስኪ ደውልልኝ አላስቻለኝ። ራሴው ቅድም ሲደወልልኝ በነበረው ስልክ ደወልኩለት። ስልኩን ባለማንሳቴ የተሰማውን ቅሬታ በቁጣ ከገለጸልኝ በኋላ ጠየቅኩት። ድምፁ ተዳግሟል፣ መረጋጋትም የለውም ምንድን የሆንከ አቤ? ደበደቡኝ። አናቴን እየተባልኩ ያህል ክዋልኩ። እነማን እነማናቸው የደበደቡ? ማለት ምን አድርጋቸው? አላውቃቸው። ምሳ በልቼ ከሬስቶራንት ከወጣው በኋላ በሩ ላይ ጠብቀው ፊቴን ሸፍነው ቪኤይት ውስጥ አስገቡኝ። መላ አካሌን ወገሩት። በአፍንጫዬ የሽጉጥ ጫፍ እያስገቡ ያሸቱኝ ነበር። ፀያፍ ስድብም ይሰድቡኝ ነበር። ንግግራቸው ሁሉ ፖለቲካ ነው። በየት በኩል እንደወሰዱኝ አላውቅም። እየደበደቡ ወስደው ቱሉ ዲንቱ ገደል ውስጥ በተቆለለ አፈር ላይ ጣሉኝ። በደረቴ እንድተኛና ወደ እነሱ እንዳልዞር አስጠንቅቀው ከተንቀሳቀስኩ እንደሚገድሉኝ ነገሩኝ። ስልኮቼንና ኪሴ ውስጥ የነበረውን ብር እንዳለ ወሰዱት። ራሴን አረጋግቼ ከተጣልኩበት ወጥቼ ከአዳማ በኩል በሚመጣ መኪና ለምኜ ወደ ሰፈር ይመጡቻለሁ አለኝ። ተስፋ አስቆራጭ ነበር። መንግስት ሊያስረን እንደሚችል ብቻ መጠበቅ ይህንን አገዛዝ ጨርሼ እንዳላወቅኩት ማስረጃ ሆነልኝ። በእርግጥ አለመግደላቸውም ትልቅ ነገር ነው። ያንን ቢያደርጉ ማን ይጠይቃቸዋል? በሳቅ በጨዋታ የተሞላ የነበረው ቤቴ በአንድ ጊዜ ተገዘ። ከጓደኞቼ ጋርም ተወያየ። ቀጣዩ እኔ ልሆን እንደምችል በመገመት ሥራውን ማቆምና ሰፈር መቀየር እንደሚሻል መከሩኝ። ተስማማው። አበበን ከደረሰበት ጉዳት ለማገገም ወደ ሆስፒታል እንዲወስዱት የእሱ ጓደኞች ጋር ደወልኩ። ለክፉ የማይሰጥ ጉዳት ነበር ያደረሱበት። ምረውታል። ታክሞ ዳነ። ከዚያ ቀን ጀምሮ ስራውን ላልተወሰነ ጊዜ ለማቆም ወሰነ። ዲሞክራሲያዊ ምርጫ አደረግኩ ያለበት ዕለት ጀንበር ሳጠልቅ ጋዜጠኞችን ያለ ርኅራዬ የሚቀጠቅጥ አገዛዝ ተመርጫለሁ ብሎ በድጋሚ መንግሥት የሆነ ዕለት ደግሞ የባሰ እያረደ እንደሚጥለን እሙን ነበር እናም በአሞራ ክንፍም ላይ ተጭነን ቢሆን ከሀገር ለመውጣትና ለመሰደድ ለመጀመሪያ ጊዜ አሰብኩ። በእርግጥ እንዲህ ያለ ነገር በያዝ ለቀቅም ቢሆን ማሰብ ከጀመርኩ ዋላ ደርብያለሁ። በሕይወቴ ውስጥ አብዝቼ ከምፈራቸው ሶስት ነገሮች አንዱን ማሰብ መጀመሪያ እያበሳጨኝ አሰላስላለሁ። ስደት፣ አገሬን ትቼ ሌላ አገር መኖር የሚሆንልኝ አይመስለኝም። ማኅበራዊ ሕይወቴን አብዝቼ ወደዋለሁ። በስደት ዓለም ውስጥ ባይተዋር ሆኜ መኖር የምችል አይመስለኝም። ስደት ተከብቤ የኖርኩትን ማህበራዊ ፍጡር ወደ ሆነ ጠባብ ሰፈር ውስጥ የሚወረውረኝ የባይተዋር ዋር ህይወት ያድርጌን የማስበው እናም መኖሬ ካልቀረ እዚችው አሮጊት ሀገር መሆን አለበት እያልኩ አሰብ ነበር። ሆኖም ጫናው እየበረታ መኖር እያቃተ ሲመጣ ሐሳብ መቀየር ግድ ሆኗል። ግን ደግሞ ከሀገር መውጣት ቀርቶ የሀገር ውስጥ በረራ ማድረግም አልችልም። ግራ አጋቢ ነበር። ብቻ ይህንን እያወጣን እያወረድን አመሸን። ከዚያች የምርጫ ዕለት ጀምሮ ስራውን አቆምንና ጉዳዩን ለዓለም አቀፍ የሰብአዊ መብት ድርጅቶችና ለጋዜጠኞች መብት ተቆርቋሪው ሲፒጄ አሳልፈን ሰጠ ነው። የራሳቸውን ሪፖርት እንደሚያወጡና በድርጊቱ እንዳዘኑ ነግረውን የቤት ስራውን ወሰዱ። ስለ ሁኔታችን ለሚጠይቁን የትኛውም የሀገር ውስጥ ሚዲያ ግን ምንም አይነት መረጃ ላለመስጠት ወሰንን። ምክንያቱም ጉዳዩን ባራገብነው ቁጥር የሚደርስብን የበቀል እርምጃ ይከፋል ብለን ማሰባችን ነው። የሚጠይቁንን እንዲያያልን አሰናበት ናቸው። ሲፒጄ መግለጫ እስከሚያወጣ ጠብቋል ናቸው። ያየሰው ሽመልስ ይቀጥላል። እኔ እዚህ ጋር በቃው።